ዩፎ የሚባሉት ያልታወቁ በራሪ አካላት አሉ የሉም በሚሉ ጎራዎች በርካታ ክርክሮችና ውዝግቦች ሲደረጉ ቆይቷል። ዩፎን በዓይናችን አይተናል ከሚሉና የለም ውሸት ነው፣ ይህ ጭልጥ ያለ የፈጠራ ወሬና የኮንስፓይሬሲ ፈጣሪዎች የውሸት አጀንዳ ነው በሚሉት መካከል የተለያዩ አወዛጋቢ ሐሳቦች ለዓመታት ሲመላለሱ ከርመዋል። ሰላም ውድ የሸጋዋ ዩቲዩብ ቤተሰቦች። በዛሬው ዝግጅታችን በዩፎዎች መኖርና ዩፎ የሚባሉትን አካላት ባይናችን በብረቱ አይተነዋል ብለው ምስክርነት የሰጡ የዓለማችን እጅግ ዝነኛና ዕውቅ ሰዎችን አስተያየቶችና ዩፎዎችን ስለተመለከቱበት አጋጣሚ የተመለከተ ዝግጅት ይዘንላችሁ ቀርበናል። እስከ ዝግጅቱ ፍጻሜ አብራችሁን እንድትቆዩ ስንጋብዝ በማክበር ነው። ችን በፊት ጥቂት ዩፎ ተብለው ስለሚጠሩት በራሪ አካላት እናንሳ። በሳይንሳዊ መጠሪያቸው አንዲፋይንድ ፍላይንግ ኦብጀክት ያልታወቁ ወይም ያልተብራሩ በራሪ አካላት ልንላቸው እንችላለን። በምህጻረ ቃል አጠራሩ ደግሞ ዩፎ ተብለው ይጠራሉ። እኚህ ያልታወቁ በሰማይ ላይ ሲበሩ ይታያሉ ተብለው የሚገለጹ ግዑዝ አካላት ለመጀመሪያ ጊዜ የታዩበት የታሪክ አጋጣሚ እንደሚከተለው ነው። ከሁለተኛው የዓለም ጦርነት በኋላ ጥቂት አጥኚዎች በምድር ላይ ተጨማሪ ሕይወት ያላቸውን ነገሮች ፍለጋ ለማድረግ በጀመሩት የጥናትና ምርምር ጉዞ እንደ በራሪ ጀት መሰልና የተለየ ቅርጽ ያላቸውን ያልታወቁ በራሪ አካላት ዩፎ ተብለው የሚጠሩትን የማጥናት ስራ የተጀመሩ። በዚህም ለመጀመሪያ ጊዜ ዩፎ እንደታየ የሚነገረው እንደ አውሮፓውያን አቆጣጠር በ1947 ሬይነር ተብሎ በሚጠራ ተራራ አካባቢ እንደሆነ ተመዝግቧል። አሜሪካ ውስጥ ዋሽንግተን አካባቢ በግል አውሮፕላኑ በመብረር ላይ የነበረው ኬኔት አርኖልድ የተባለ ግለሰብ ዘጠኝ በራሪ አካላትን መመልከቱንና እነዚህም በራሪ አካላት እጅግ ፈጣን በሆነ በርካታ ሺህ ማይሎችን በሰዓት መጓዝ በሚያስችል ፍጥነት መመልከቱን ለመጀመሪያ ጊዜ አሳወቀም። ኬኔት እንደ ወፍ ክንፍ ያላቸው በራሪ አካላት መመልከቱን በወቅቱ በጋዜጦች ከወጣ በኋላ ጉዳዩ ትልቅ መነጋገሪያ አጀንዳ ለመሆን በቃ። ይህ በሆነ በአመቱ በ1948 ስለ እነዚህ ያልታወቁ በራሪ አካላት ማጣራት ለማድረግ የአሜሪካ የአየር ኃይል የማጣራት ዘመቻ ለማድረግ ተንቀሳቀሰ። ይህን ዘመቻውም ፕሮጀክት ሳይን በሚል ስም ሰይሞ ወደ ስራ ገባ። ዩፎዎች ታይተዋል በተባለባቸውና በሌሎችም ቦታዎች በዘመናዊ የበረራ መሳሪያ የተደረገው የማጣራት ዘመቻ እንደታሰበው የተሳካ አልነበረም። በዚህም ምርመራው በሌላ ዓለም ላይ አሉ ተብለው የሚታምኑ አካላት የሚጠቀሙባቸው የበረራ መሣሪያዎች ሊሆኑ ይችላሉ የሚል ግምታዊ ሐሳብ ከማቅረብ የዘለለ ጉዳዩን በሁሉ የሚያስረዳ ሐሳብ ማቅረብ ሳይቻለው ቀረ። ፕሮጀክት ሳይን ተብሎ የተሰየመው ዘመቻም ተጠናቆ በሌላ ዘመቻዎች ስያሜ እየተሰጠ እንደ አውሮፓውያን አቆጣጠር በ1952 ፕሮጀክት ግሩጅ፣ እንዲሁም በ1952 ፕሮጀክት ብሉ ቡክ በሚል በተካሄዱ ዘመቻዎች ከ12000 12 ቦታዎችና አጋጣሚዎች እነኚህን ያልታወቁ አካላት ምንነት ለማጣራት ጥናቶች ተደርገዋል። ታዲያ አስገራሚው ነገር በእነዚህ ሁሉ የማጣራት ዘመቻዎች የተያዘው አንድ እውነት እነዚህ አካላት የህዋ በራሪ አካላት መሆናቸው ብቻ ነው። ከዚያ ውጪ ስለ ዩፎ ትክክለኛ ምንነት እንቆቅልሽ እንደሆነ የቆየ ነው። ውድ የሸጋዋቲው ቤተሰቦች ታዲያ እኒህ ስለ ምንነታቸው በርካታ ጥናት ቢደረግም አንድ ተጨባጭ እውነት ላይ መድረስ ባልተቻለባቸው በነዚህ ዩፎ ተብለው በሚጠሩ በራሪ አካላት መኖርና ይባስ ብሎም በዐይናችን በብረቱ ተመልክተነዋል የሚሉ የዓለማችን ታዋቂ ግለሰቦች አስተያየት ግራ አጋቢና ምን ዓላማ ያለው ነው የሚያስብል ጥያቄን የሚያጭር ነው። በተለይም በአሜሪካ በፊልምና በሙዚቃ በአጠቃላይ በመዝናኛው ኢንዱስትሪ ዘርፍ የሚገኙ ሰዎች መሆናቸው ደግሞ ጉዳዩ እውቅና እንዲያገኝ ከሚሠራ አካል ጋር ግንኙነት ያላቸው ያስመስለዋል። ለማንኛውም እንቀጥል። አንደኛዋ ዩፎን እንዳየች የተናገረችው እውቋና የበርካታ ሽልማቶች አሸናፊ ማይሊ ሳይረስ ነች። በአንድ ወቅት በሰጠችው ቃለ መጠይቅ ዩፎዎችን ስለማየቷ ስትናገር ዩፎዎችን በአይኔ አይቻችኋለሁ፣ የሚቆጠሩ አልነበሩም፣ ፍርሃት ስለተሰማኝ ቶሎ ከአካባቢው ሸሽቻለሁ ስትል ተደምጣለች። ማይሊ ዩፎዎችን ካየች በኋላም ለቀናት የመጨነቅና የመደነቅ ስሜት ውስጥ ቆይታ እንደነበረም ጨምራ ተናግራለች። በምትኖርበት አካባቢ መኪና እየነዳች ይህን ያልታወቀ በራሪ አካል መመልከቷን የምትናገረው የሁለት ጊዜ ግራሚ አዋርድ ተሸላሚና የስምንት ጊዜ እጩ ድምፃዊ ማይሊ በተለይ የኤምቲቪ አውሮፓ አዋርድ፣ ኤምቲቪ ሙቪ አዋርድ ኤምቲቪ ሚውዚክ ቪዲዮ አዋርድን ደጋግማ ያሸነፈችና ብዙ ጊዜ እጩ የሆነች ዝነኛ አቀንቃኝ በመሆኗ ቃለ ምልልሷ በዋዛ የሚታለፍ አይደለም። ስለ ዩፎች ዓለም ጉዳዬ ብለው የማይሰሙ በርካቶች ለጉዳዩ ጆሮ እንዲሰጡ ማድረግ ችላለች። በተለይም በርካታ ሚሊየን በዓለም ላይ ያለ አድናቂዋ ጉዳዩን በእውነታነት ሊቀበለው የሚችልበትን አጋጣሚም የሚፈጥር ነው። በካሊፎርኒያ መኪና እያሽከረከረች ከጓደኛዋ ጋር በነበረችበት ወቅት ባልተለመደ መልኩ በርካታ በራሪ አካላትን ማየቷን ያረጋገጠችው አቀንቃኟ ስለ ማየቴ ምንም ጥርጣሬ የለኝም፣ በእርግጠኝነት ተመልክቻቸዋለሁ ብላ ታክላለች። የተሻለ ለመግለጽ ያህል ልክ ከሰማይ ላይ እንደሚወርድ በረዶ ከአንድ አቅጣጫ በብዛት ተመልክቻቸዋለሁ ብላለች። አብሯት የነበረው ጓደኛዋም ዩፎዎችን እንደ ተመለከተ ትገልጻለች። በመንገድ ላይ የነበሩ ሌሎች መኪኖችም መንዳታቸውን አቁመው ዩፎዎችን እየተመለከቱ ነበርም ብላለች። ይህም የተመለከትኩት ነገር እውን መሆኑን ያስረግጣል ስትል ቃለ ምልልሷን ሰጥታለች። ሌላኛዋ የዩፎን መኖር ከሚያምኑ እውቅ የዓለማችን አቀንቃኞች መካከል አንዷ ኬቲ ፔሪ ነች። ይህች እውቅ የበርካታ ሽልማቶች አሸናፊ ድምፃዊ በትዊተር ገጿ ስለ ጉዳዩ አጠር ባለ ገለጻ ዩፎዎች የተሻሉ ናቸው ስትል ትዊት አድርጋለች። ከዩፎ ጋር ተያይዘው የሚነሱት ኤሊያን ተብለው የሚጠሩትና እነሱም እንደ ዩፎ ያልተገለጹና ምንነታቸው በይፋ የማይታወቁ ፍጥረታቶችን በተመለከተም ስለ እነሱ በማቀንቀን ጉዳዩ ትኩረት እንዲያገኝ አድርጋለች። ስለ ኤልያኖች ባዜመችው ዜማም በግጥሟ እንዲህ ስትል ገልጻለች። ተስፋ አድርጋለሁ ኤልያኖች ሲመጡ እኔን ይቀበሉኛል እኔም እወዳቸዋለሁ አይገሉኝም እባካችሁ አትግደሉኝ፣ እወዳችኋለሁ እያለ የሚቀጠል ሙዚቃ ሰርታ ለኤልያኖች እውነታ ያላትን አመለካከት ብትገልጽም ስለ ዩፎ ግን በዝርዝር ከመናገር ተቆጥባለች። በዩፎዎች መኖር የሚያምነው ሌላኛው ደግሞ እውቁ የሆሊውድ ዝነኛ ተዋናይ ቶም ክሩዝ ነው። ይህ ተዋናይ በድንቅ ጨዋታው የተነሳ በመላው ዓለም የፊልም ተመልካቾች ዘንድ እጅግ ተወዳጅና የበርካታ ዓለም አቀፍ የፊልም ሽልማት መድረኮችንም በአሸናፊነት ደጋግሞ የረገጠ ነው። ቶም ክሩዝ ስለ ዩፎ መኖር እንደሚያምን በተናገረበት ቃለ መጠይቁ ከጀርመኑ ጋዜጣ ለቀረበለት እንዲህ የሚል ጥያቄ የሰጠው መልስ አስገራሚ ነው። ጋዜጣው ቀጠለ ጋዜጣው ቀጠለ ቶም ክሩዝን ጠየቀው፣ በኤልያኖች መኖር ታምናለህ? እሱም አላቅማማም። ሁለት ጊዜ ማሰብም አልመረጠም። ወዲያው በቀጥታ አዎና አምናለሁ አለው። ቀጠል አደረገና ጋዜጠኛውን አንተ እንደ ወጋ አጥባቂ ነው እንዴ የምታስበው? በዚህ ዓለም ላይ እንዴት ብቻችንን እንደሆንን ታስባለህ? እንደዛ ነው እንዴ የምታስበው ብሎ መልሶ ጥያቄውን ወደ ጋዜጠኛው ወረወረ። ቶም ክሩዝ ቀጥሎም እንዲህ አለ። ሚሊየን ከዋክብት እያሉ ሌሎች ፍጥረታት የሉም ብለህ እንዴት ታምናለህ? ገና ያላወቅናቸው ሌሎች ፍጥረታትም እንዳሉ አምናለሁ ብሎ ለጋዜጠኛው ደመደመለት። ይህ የእውቁ የሆሊውድ አክተር ለዩፎዎች እውቅና መስጠት በብዙ ተከታዮች ዘንድ ስለ ዩፎ እምነት እንዲያሳድሩ አድርጓል። ስለ ዩፎና ስላልተለመዱት ስለማይ የታወቁት አካላት ፊልም ለመስራትም እንደማያቅማማ በደስታ እንደሚቀበልም አሳውቋል። በዩፎ መኖር ከሚያምኑ እውቅ ሰዎች ሌላኛዋ ደግሞ አሊሻ ኬስ አንዷ ነች። የች ዓለም አቀፍ ዝነኛ ድምፃዊት በዓለማችን የሙዚቃ ኢንዱስትሪ ውስጥ ስሟን በደማቅ ማስፈር ከቻሉ አቀንቃኞች መካከል የምትጠቀስና የአስራ አራት ጊዜ የግራሚ አዋርድ አሸናፊ እንደመሆኗ ስለ ይፎዎች መኖር የተናገረችው እምነቷ በብዙዎች ዘንድ ተደማጭ መሆን የቻለ ነው። አሊሻ ኬስ ስራዎቿን በተመለከተ ቃለምልልስ እየሰጠች ባለችበት ሰዓት ጋዜጠኛው በድንገት እንዲህ ሲል ጠየቃት። በኤልያኖች መኖር ታምኛለሽ አላት። አዎን አምናለሁ ስትል በፈገግታ ታየች። ይህ ምላሿ በቀላሉ አዎን ብላ መቅረቡ ብዙዎች ምርምር አድርገው ምንነቱን ያልተረዱትን ፍጥረት በቀላሉ አዎን ብላ መመለሷ ከምን የመነጫ እንደሆነ ማስገረሙ አልቀረም። ጋዜጠኛው ቀጠለና ሌላ ጥያቄን አስከተለላት። ወደ ምድር እየመጡ ምድርን እንደሚያዩስ ታምኛለሽ? አላት። በሳቅ የታጀበው የአሊሻ ምላሽ ሲቀጥል በፈገግታ ታጅባ የሚከተለውን ተናገረች። እንደማስበው እንደውም አሁን እዚህ ይገኛሉ የሚል ነበር ምላሿ። ጋዜጠኛው አላቆምም ተከታዩን ጥያቄ ሰነዘረ። ከእኛ ጋር ነው የሚኖሩት? አላት። አሁን አለችው። ዩፎዎችን ወይም ኤልያኖችን አግኝተሽ ታውቂያለሽ ሲል ጠየቀ ሲል ጠየቀ ጋዜጠኛው በምላሿ ተገርሞ መጠየቁን ቀጠለ። አሊሻ ከይስም በምላሿ አዎን፣ ከጥቂት ኤልያኖች ጋር በሕይወት ተገናኝቼ ያውቃለሁ። በእርግጠኝነት አንተም ዩፎን አይተ ታውቃለህ። ሁላችንም አንዳች የሆነ ነገር በሰማይ ላይ ሲበር እንመለከታለን አይደል? ነገር ግን ብዙም ትኩረት ሳንሰጠው እንቀራለን። ያ ግን የአውሮፕላን ቅርጽ የለውም። ጋዜጠኛው ጥያቄውን ሲቀጥል እንዲህ አላት። ኤልያኖች ወደሚኖሩበት እንውሰድሽ ብለው ቢመጡ እሺ ብለሽ ትሄጃለሽ? አላት። እሷን በምላሿ አላውቅም፣ ነገር ግን ከኤልያኖች ጋር ወደ መኖሪያቸው ብሄድ የእነሱን ሁኔታ ማወቅ ይጠበቅብኛል። እኔ ሰው ነኝ፣ በሰው አኗኗር ሁኔታ ውስጥ ነው ያለሁት። ነገር ግን እንደ ኬቲ ፔሪ ሙዚቃ ከሆነ ማለትም፣ ውድ ቤተሰቦቻችን ቀደም ሲል ስለ ኬቲ ፔሪ ስናነሳ የጠቀስነው ተስፋ አድርጋለሁ ኤልያኖች ሲመጡ እኔን ይቀበሉኛል የሚለውን ዜማ ገልጻ እንደዛ ከሆነ እሄዳለሁ ብላ መልሳለች። ከጋዜጠኛው ጋር ስለ ዩፎ መኖር እንደምታምን የተናገረችው አሊሻ ሌሎች ሐሳቦችንም ከጋዜጠኛው ጋር በዩፎዎች ዙሪያ ተናግራ ያልተረጋገጠ ማንነት ያላቸውን አካላት ያለምንም ጥናትና ምርምር በድፍረት ስለ መኖራቸው ተናግራ የዩፎዎችን መኖር በተደጋጋሚ ለሚናገሩ አካላት አጋዥውን ሐሳብ ሰንዝራለች። ሌላኛው በዩፎዎች መኖር እንደሚያምን የሚናገረው ደግሞ የእውቁ የሆሊውድ አክተር ዊል ስሚዝ ልጅ ጄደን ስሚዝ ነው። ይህ ገና በልጅነቱ ዘ ካራቴ ኪድ በተሰኘ አክሽን ፊልሙ የዝናን ማማ የተቆናጠጠው ወጣት የሆሊውድ መንደር እውቅ አክተር ዩፎ መኖሩን ከሚያምኑ እውቅ ሰዎች መካከል ነው። ጄደን ስሚዝ ባለፉት ዓመታት ብዙዎችን ባሳዘነ ሁኔታ ውስጥ የነበረና አሁን ከዚያ ለመውጣት እየታገለ እንዳለ በተለያዩ አጋጣሚዎች የሚናገረው ተዋናይ በአንድ ወቅት ከአንድ ጋዜጣ ጋር በነበረው ቆይታ ስለ ጉዳዩ ሲያብራራ ተደምጧል። ጄደን ስሚዝ ኤሊያኖችን ወይም ዩፎዎችን እወዳቸዋለሁ፣ እንደማስበው በጣም ምርጦች ናቸው ይህንንም አረጋግጫለሁ ይላል ጄደን እንደሚለው ከሆነ በአንድ ወቅት ከእናቱና ከእህቱ ጋር በመሆን ዋይት ሀውስን በጎበኘበት ወቅት በፕሬዚዳንት ኦባማ ሲቹዌሽን ሩም ቆይታ አድርጎ ነበረ ያኔም ፕሬዚዳንት ኦባማን ጠየቅኩት ይላል ከምድር ውጪ ስላሉ ፍጥረታት ኦባማን ስጠይቀው እንዲህ አለኝ ይላል እኔ መኖራቸውንም አለመኖራቸውንም አላረጋግጥም የሚቀበሉም የማይቀበሉም ሰዎች አሉ ነገር ግን በዚህ ዓለም ላይ እኛ ብቻ እንደምንኖር የሚያስቡ ሰዎች አንዳች ችግር ያለባቸው ይመስለኛል ሲል እንደመለሰለት ተናግሯል። ጄደን እንደሚለውም ከኦባማ ምላሽ በኋላ በግል ኤልያኖች ወይም ዩፎዎች እንዳሉ ተሰምቶኛል። እኔም በዚህ ዓለም ላይ የሰው ልጅ ብቻ ይኖራል ብዬ አላስብም። ብዙ ያላየናቸው ፍጥረታቶች እንዳሉ አምናለሁ ሲል ለጋዜጣው ተናግሯል። ዩፎዎችም ጥሩ ፍጥረታት እንደሆኑና በዓለም ላይ እንዳሉ አምናለሁ፣ ባገኛቸውም ደስ ይለኛል ሲል አለምልልሱ ላይ በመግለጽ ዩፎ እንዳለ ከሚያምኑ አርቲስቶች ተርታ የሚመደብ ዝነኛ ሆኗል። ከዓለማችን ቁጥር አንዱ የፊልም ኢንዱስትሪ ከዋክብት መካከል በዩፎዎች መኖር ከሚያምኑ እውቅ ሰዎች መካከል በብዙዎች ዘንድ በሚሰራቸው ፊልሞች ላይ በሚያሳየው ድንቅ አተዋወን ተወዳጅ የሆነውና ብዙ ተመልካች ያሉት ኪያኑ ሬቪስ አንዱ ነው። ይህ የ59 ዓመቱ የካናዳ ዜግነት ያለው ተዋናይ አሁንም ድረስ በትልልቅ ፊልሞች ላይ በትወና የምንመለከተው ነው። ታዲያ ይህ ዝነኛ ተዋናይ በዩፎዎች መኖር እንደሚያምን ሲናገር ተደምጧል። በብዙ ዓለም አቀፍ የሽልማት መድረኮች በአሸናፊነትና በእጩነት የማይጣጣው ይህ ተዋናይ ስለ ዩፎዎች መኖር ያለውን እምነት ሲናገርም በዓለማችን ሌሎች ፍጥረታት መኖራቸውን አምናለሁ ምድር ከመፈጠሯ አንስቶ እንዳሉም ይሰማኛል። በቴክኖሎጂ ነክ ፊልሞች ላይ በብዛት የሚተውነው ኪያኑ የዩፎዎች መኖር ዓለማችንን ተወዳጅ ስፍራ ከሚያደርጉ ጉዳዮች አንዱ ይመስለኛል ሲልም ተደምጧል። ዩፎዎችን በተለይም በሚሰራቸው ፊልሞች ላይ እንደሚታዩ ወጣ ያሉ ገጸ ባህሪያት አይነት አድርጎ እንደሚመለከትም ገልጿል። ውድ ቤተሰቦቻችን የዩፎዎች መኖር የሚያምኑና አይተናልም የሚሉ ዝነኛ ሰዎች ተርታ ውስጥ የሚገኘው ሌላኛው የሆሊውድ ኮከብ ዘሮክ እየተባለ የሚጠራው ዝነኛው ተዋናይ ድዋይን ጆንሰን ነው። በርካታ የፊልም ሽልማቶችን ጠራርጎ የወሰደው ይህ የ51 ዓመት ዝነኛ ተዋናይ በስፖርተኝነቱም የሚታወቅ ነው። ታዲያ ይህ ተዋናይ በዩፎዎች መኖር እንደሚያምን የተናገረ ሰው ነው። ይህ ሰው በአንድ ወቅት ከአንድ ጋዜጣ ጋር በነበረው ቆይታ ብዙዎች የዩፎ መኖርና አለመኖር ላይ የተለያዩ ሀሳቦችን ይሰነዝራሉ፣ ያንተስ አስተያየት ምንድን ነው? ዩፎዎች እውነት አሉ ብለህ ታምናለህ? ተብሎ ለቀረበለት ጥያቄ አዎን፣ ዩፎዎች እንዳሉ አምናለሁ። በምንኖርበት ዓለም ገና ብዙ ያልደረስንበት እውነት እንዳለ ይሰማኛል። እኔ በዩፎዎች መኖር አምናለሁ። እነሱንም እንደ አንድ የዓለም ፍጥረት አድርጌ ነው የምወስዳቸው እንደውም እጅግ ጥሩ ፍጥረታት ይመስሉኛል፣ ባገኛቸውም ደስ ይለኛል ሲል ተናግሯል። ዩፎዎች ጥሩ ናቸው የምልበት ምክንያት ብሎ ሲገልጽ እንዲህ ብሏል። እኛ የሰው ልጆችን ለማጥቃት አልመጡም። እንደዚህ አይነት እንቅስቃሴ ሲያደርጉም አይስተዋልም። ወደ እኛ ዓለም አልፎ አልፎ ከመምጣት በስተቀር የሚያደርሱት ጉዳት የለም። በዚህም ጥሩ ፍጥረታት ናቸው ብዬ አምናለሁ ሲል ተናግሯል። ሌላኛዋ በዩፎ መኖር ላይ እምነት እንዳላት የምትናገረው ደግሞ የሃምሳ ሰባት ዓመቷ እንስት አሜሪካዊት አክተር ሃሊቤሪ ነች። በዴቪድ ሌትማን የቴሌቪዥን ሾው ላይ ቀርባ ስለ ዩፎዎች ህልውና የተጠየቀችው ይህች የበርካታ ሽልማቶች አሸናፊ እንስት እንዲህ ስትል ምላሿን ሰጥታለች። በሌላ ፕላኔት ሕይወት እንዳለ ከሚያምኑት መካከል ነኝ። በዓለም ላይ እኛ ብቻንን ብቸኛ ፍጥረታት የሚል እምነት የለኝም ውስጤ እንደዛ አይለኝም ስትል ተደምጣለች። ቀጥል አድርጋም ሌላ ህይወት ያላቸውና ያላየናቸው ፍጥረታት እንዳሉ አምናለሁ፣ በሌላ ቦታ እንደሚኖሩም ይሰማኛል ስትል ስለ ዩፎው መኖር ሀሳቧን አካፍላለች። በዚህም የዩፎዎች መኖርን ከሚያምኑ የዓለማችን ዝነኛ ሰዎች ውስጥ ልትመደብ ችላለች። ውድ ቤተሰቦቻችን እኚህ ከላይ የተመለከትናቸው የመዝናኛው ኢንዱስትሪ እውቅ ሰዎች ስለ ዩፎዎች መኖር የራሳቸውን እምነት ቢናገሩም የዩፎዎችን ጉዳይ በቅርበት የሚከታተለው የአሜሪካው የመከላከያ ሚኒስትር ፔንታጎን ግን ከሰሞኑ ባወጣው ሪፖርት በአሜሪካ የተለያዩ ክፍሎች ታይቷል ስለተባሉ ዩፎዎች አስገራሚ መረጃን አውጥቷል። በዝግጅታችን መግቢያ ላይ በተመለከትነው የዩ ዩፎዎች ታሪካዊ ጥናት ዳራ ላይ የተመለከትነውን ጉዳይ የሚያረጋግጠው ይህ የፔንታጎን ሪፖርት እንደ አውሮፓውያን አቆጣጠር በ1950ዎቹና 60ዎቹ ውስጥ የታዩት ዩፎች ናቸው ተብለው የሚነገርላቸው የማይታወቁ በራሪ አካላት የአሜሪካ መንግስት የሠራቸው የተራቀቁ የስለላ አውሮፕላኖችና የህዋ ቴክኖሎጂ ሙከራ ውጤቶች ናቸው የሚል መረጃ ሰጥቷል። ይህ ከቀደሙ ግምቶች በተለየ አዲስ መረጃ መሆኑ የዩፎዎችን ጉዳይ ደግሞ መነጋገሪያ አድርጎታል። የዩፎዎችን ጉዳይ ዳግም መነጋገሪያ አድርጎታል። የፔንታገን ባለስልጣናት በሪፖርታቸው እንዳሉትም የአሜሪካ መንግስት ከሌላ ዓለም የመጡ እንግዳ ፍጡራን ማጋጠማቸውን በሚመለከት ምንም አይነት ማስረጃ የለም ማለታቸው ተሰምቷል። ዩፎ ተብለው በተደጋጋሚ የሚገለጹት አብዛኞቹ ክስተቶች ከምድር ላይ የተነሱ የተለመዱ ነገሮች ናቸው ማለቱ ዩፎ አየን ዩፎ እንዳለ እናምናለን የሚሉ አስተያየት ሰጪዎችን ሀሳብ ጥርጣሬ ውስጥ የሚከት መረጃም ሆኗል። በዝግጅታችን የተመለከትናቸው እውቅ ሰዎች ስለ ዩፎ የሰጡትን አስተያየትም ተራ ወሬ ነው እንድንል የሚያደርግ ሪፖርት ሆኗል። በአሜሪካ መንግስት የተሞከረው የበረራ አካላቱን ማንነት የመለየት ምርመራ የተገኘ የእንግዳ ፍጡራን ቅሪትን በተመለከተ ፔንታገን ሚስጢራዊ አድርጎ መቆየቱ ብዙዎች የተደበቀ ነገር እንዳለ እንዲያስቡ አድርጎ መቆየቱም ተገልጿል። የዩፎዎች ጉዳይ ነገሮችን በተሳሳተ መንገድ ከመረዳት የመነጭ እንደሆነ ተገልጿል። እንደ አውሮፓውያን አቆጣጠር በ2021 በአሜሪካ በተሰበሰበ የሕዝብ ድምፅ ከ40 በመቶ የሚበልጡ አሜሪካውያን ከሌላ ዓለም የመጡ በራሪ አካላት ምድርን ጎብኝተዋል ብለው እንደሚያስቡ ያመላከተ ነበር። ሆኖም ግን እስካሁን ድረስ በምድረ አሜሪካ እነኚህን አካላት እንዳዩ የሚያምኑ ሰዎች ከሀምሳ እስከ መቶ በየወሩ ይመዘገባሉ። በተለይም የአሜሪካ መንግስት የእንግዳ ፍጡራንን አካላትና በራሪ ነገሮችን ይዞ እንደሚገኝ የቀድሞ የሀገሪቱ የስለላ መኮንን ዴቪድ ግሩሽ መስክረዋል። የተለያዩ ምርመራዎች ይፋ ቢደረጉም ከሌላ ዓለም ይመጣሉ ስለሚባሉ ዩፎዎች የሚነገሩ እንቆቅልሾች ግን የሚቀጥሉ ሆኗል። ውድ የሸጋዋ ዩትዩብ ተከታታይ ቤተሰቦች የዩፎዎች ጉዳይ በብዛት በአሜሪካን አገር ብቻ በስፋት መወራቱ ሀገሪቱ በህዋና በጠፈር ምርምር የተለየ ምርመራ እንደምታደርግና የበላይነቷን ለማሳየት የምትጠቀመው እንደሆነ የሌሎች ሀገራት የዘርፉ ምሁራን ሲናገሩ ይደመጣል። ነገሩን አስገራሚም ያደርገዋል። ምክንያቱም በአፍሪካም ሆነ በሌሎች አህጉራት እንዲህ ያለ ነገር ብዙ ጊዜ ሲነሳ አይስተዋልምና። የሆነ ሆኖ በእኛ ሀገር አንድም ቀን ዩፎ ተመለከትኩ ብሎ የሚናገር ሰው አላገኘንም። የዩፎ ጉዳይ አቀንቃኞች ምናልባትም የተለየ ፍላጎት ያላቸውና የምስጢር ማህበራት አጀንዳ ሊሆን እንደሚችል የሚነገረው መረጃ እውነት ሊሆን ይችላል። እናንተስ ስለ ዩፎ መኖር ወይም አለመኖር ምን ታስባላችሁ? ብለን በጥያቄ ዝግጅታችንን ቋጨን። አብራችሁን ስለ እየቆያችሁ እያመሰገንን ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑና ዝግጅቶቻችንን ይከታተሉ። ይህን ዝግጅትም ከወደዳችሁት ላይክ በማድረግና ለሌሎች እንዲደርስ ሼር ማድረግን አይርሱ። መልካም ጊዜ እንዲሆን ተመኘሁላችሁ።